ለም ሲልክ በዓለም ሊፈርድ ሳይሆን ዓለምን በእርሱ ላይ ያድን ነውና ዓለም ደግሞ እኛን በአጢአተኞች ቀንበር በተያዝንበት ጊዜ ነው። እግዚአብሔር በምረቱ ባለጸጋ ስለሆነ ጸጋን አብስቶ ጸጋን፣ እውነትን ተሞልቶ እሱ በእኛ ውስጥ አለ። ስለዚህ ኢየሱስን በልብ መነውና እውነትን መንገድ እንፈልግ፣ ተከተል። ሰላም ይበዛልል። የእውነት እኔ አሁን ስታዬ ጫት ምቅም፣ የምጠጣ በጣም አደገኛ ልጅ ነበርኩኝ። ግን ኢየሱስን የግል አዳኝ አድርጌ ስቀበልና ሳምን ወደዚህ እውነት ስመጣ ይሄ ቀንበር ነው ከኔ ላይ የተሰበረው። ምናልባት ኢየሱስ ደግሞ ለነብሳችንም ለስጋችንም ረፍት ነው። በዚህ ረፍት ደግሞ እንድትታሰብና እንድትጎበኝ ባርካለው እጸልይልሃለሁ። በኦሮምኛ ይቅርታ ማለት ከዚህ በፊት ጫት ትቅም ነበረ፣ መጠጥ ትጠጣ ታጭስ ነበረ እና ኦርቶዶክስ ቤተክርስቲያን ቃሙ አጭሱ ብላ ታሰብራ ነበር። እሱንም አቆ ነገር የለም። አይጠየቁም። ታውቃለህ ወይስ አታውቅም? አይደለም እኔ ልጅ ነበርኩኝ። ሲጋራ አጭሱ ብላ ታሰብር ነበረ ወይ? ልጅ ነበርኩኝ እኔ እየነገርኩህ ያጫወቅህን አልኩኝ። የእኔ አባት አሁንም ገና አሁን እኮ ልጅ ነበርኩኝ። ገና አሁንም ወጣት ነህ። ገና ያስታውቃል። እድሜ ገና ነው። አሁን የእኔ አባባል ኦርቶዶክስ ቤተክርስቲያን አጭሱ ቃሙ ትል ነበረ ወይ? ትንቅሩ ይሳትልም እ እኔ ማቆ ነገር የለም።

እምነት የቀየርከው በጣም ስህተት በሆነ መንገድ ነው። ኦርቶዶክስ ቤተክርስቲያን አጭሱ፣ ስከሩ፣ ቃሙ ብለህ አታሰምረው። ስለዚህ ከእንደገና ተመልሰ ከኛ ጋር እንድትወያይ በክርስቶስ ፍቅር እጋብዛለሁ። እሺ ወንድማችን ማን ነው? ተሳስቼ ነው። ፓስተር ሶፎንያስ፣ እንዲህ አይነት መልእክቶች እንዲተላለፉ ባታደርግ መልካም ነው። አመሰግናለሁ። ወዴት ነው የሚመጣው የገባኝ ፍቅር እኮ ማለት ነው የክርስቶስ ፍቅር ነው እንጂ፣ ወይ የአንድ የኦርቶዶክስ ፍቅር አይደለም፣ የጴንጤ ፍቅር አይደለም

ተቋም አደለም አይደለም። ቆይ ቆይ ቆይ ለዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበክ። ህፃን የለ ዝም ብላችሁ ላይሰንስ ለማንም ሰው ነው አንድ ነገር። እኔ ኦርቶዶክስ አልጠራው ጫት እየቃንኩ ነበር፣ እየጠጣው ነበር። ይሄ ደግሞ እንበር ነበር ገብቷል። እኔ ኦርቶዶክስ ነው ብዬ ስሙንም አላነሳው። ጀስት ግን ኢየሱስን የግል አዳኝ አድርጊ ሲቀበል ኢየሱስ ደግሞ ለሥጋዬም መዳን ሆነ ለነፍሴም ደግሞ መዳን ሆነ። ይህን ያገኘሁትን ሰላም ደግሞ ይህን ያገኘሁትን እረፍት ደግሞ ኢየሱስን በማመን ያገኘሁት ስለዚህ ይህንን ደግሞ ህይወትን ማግኘት ካለብህ ኢየሱስ ክርስቶስን በማመን ህይወት ታገኛለህ። ከየትኛውም ከአለም ፍርድ መዳን ይችላል። ወደ ገዛ ወገኖቹ መጣ ይላል፣ የገዛ ወገኖቹ ግን አልተቀበሉም። ስሙ ለሚያምኑ የእግዚአብሔር ልጅ የሆኑ ዘንድ ስልጣን ነው። እኔ ደግሞ ልጅ ነኝ። ዛሬ ምን አታሰቀየው? ፓስተር ፕሮቴስታንት ነው ወንድማችን። እኔ ክርስቲያን ነኝ። ክርስቶስ ማምን ክርስቲያን። እሺ፣ በስላሴ ታምናለህ በስላሴ ታምናለህ ወይ? አዎ። ፓስተርን አትጠይቀው፣ አማርኛ ብዙ አያውቅም

በስላሴ ታምናለህ? ኢየሱስ አማላጅ እንደሆነ ይመልስልሃል። ስለምልጅ አውሮ መጀመሪያ እያለ ይሰማችኋል አይደል? ይሰማሃል? ትንሽ እኔ መንገድ ላይ ስለሆንክ ጫጫታ ስለሆነ አይሰማም። እና አንድ ጊዜ የምልህን አዳምጠኝ ወንድማችን፣ ትንሹ ልጅ በስላሴ ያ ይመጣል። አንድ ደቂቃ ስራ አዝጃቸው የእኔ መንፈሳዊ ልጆች ናቸው እና አታስጨንቃቸው። እኔ ፓስተር ለማንም ትንንሽ ልጅ ነው እንዴ ላይሰንስ የምንሰጡት? ዝም ብላችሁ ላይሰንስ ላይሰንስ ሰማይ ነው የሚሰጠው። አይ ምን ይሄው፣ ዝም ብላችሁ እየሰጣችሁ ታዲያ። ደግሞ ሁሉም ፕሮቴስታንት ምንድነው በስላሴ ታምናላችሁ ሲባሉ እየተነሱ ላጥ ሙሉ፣ ለምንድን ነው የስላሴን ስም የሚፈሩት? ግላሴ የሚል መጽሐፍ ቅዱስ ላይ እኮ የለም ሲጀመር። ፓስተር እኔ በጣም አርግ በርግጥ አንተ ወንድ ልጅ ከአንተ ጋር ብዙ ፈለገ ወንድ እኔ በቲክቶክ ነው አይ ቲንክ የምትናገራቸው ሚለው እየተሰማኝ አይደለም፣ ትንሽ ጫጫታ ቦታ ላይ ስሎ ያንን አድርገህ መሰለ። ሌላ ጊዜ ላይፍ ስገባ ፓስተር ሶፊ አካውንቱን አንተ ንገረኝ እና እንዲገባ አደርገዋለሁ። እና በደንብ የዛን ሰዓት አደምጣለሽ። ምንም አንድ ነገር ጫጫታ ስለሆነ ይሰማኝ በቁም ነገር። እሺ አንድ ነገር አንድ ነገር ልንገር እየተሰማኝ ስላልሆነ አባትና ልጅ

አይምሮውን፣ ልብን የያዘ የትኛውም በኢየሱስ ክርስቶስም ክፉ አሜን፣ በጌታ በኢየሱስም ካንተ ላይ እንዲነቀል ዘንድ እጸልያለሁ፣ በኢየሱስም እጸልያለሁ። እውነት እንዲበራለን፣ ወንጌል እንዲበራለን፣ ኢየሱስ ያንተ ቤዛ እንዲሆን፣ አማላጅ እንዲሆን አሜን፣ እጸልያለሁ። ወደዚህ እውነት፣ ወደዚህ መንገድ እንድትመጣ ዘንድ ኢየሱስ ጌታ፣ አሜን። ጃላፊካ ሶኮ ክብር ለኢየሱስ ይሁን። ቫጃ ጋት ባጃጋቲያ